ጋችባጠተ፣ እንኳን አደረሳችሁ። በጣም ለአጭር ደቂቃ ነው። ትምህርት ሳይሆን ደው ከስታይል በመግለጽ ያህል ነው። የሰው ልጅ በሕይወት ዘመኑ በእሱ ምክንያት ሰዎች ሶስት ጊዜ ይሰበሰባሉ ይባላል። ከኔ ጋር ናችሁ? በሱ ምክንያት ስንት ጊዜ? ሶስት ጊዜ ይሰበሰበ የመጀመሪያው መቼ ነው? ሰው በኛ ምክንያት የሚሰበሰብበት ቀን አለ። መቼ ነው? ስንወለድ ነው። የመጨረሻው አያድርገውና እንናገረው። የመጨረሻው ቀን መቼ ነው? ሲሞት ነው። የመካከለኛው ቀን የጋብቻ ቀን ነው። ከሶስቱ ቀናት ውስጥ ግን በተለየ ሁኔታ ሰው እሱም ብለው የመጡትን ሰዎች እያየ ወዳጅ ዘመዶቹን እየተመለከተ ደስታ ሊካፈል የሚችልበት ቀን የምን ቀን ብቻ ነው? የጋብቻ ቀን ነው። ለዚህ ዕለት ወንድማችንን እህታችንን ያደረሰ አምላክ ስሙ የተመሰገነ ይሁን። ለአጭር ደቂቃ ከኦሪት ዘፍጥረት ምዕራፍ ሁለት ላይ አንዲት ቃል አንስቼ ስለ ዛሬው ዕለት ስለ ጋብቻ በአጭሩ እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል ሁለቱም አንድ ስጋ ይሆናሉ፣ ይላል መዝሙረ ዳዊት ኦሪት ዘፍጥረት ምዕራፍ ሁለት ላይ። እንግዲህ የጋብቻ መስራቹ ራሱ ልዑል እግዚአብሔር ነው። መጽሐፍ ቅዱስን ስናነብ እግዚአብሔር ሰማይና ምድርን እንዴት እንደፈጠረ እያንዳንዱ የፈጠረው ፍጥረት ላይ እግዚአብሔር ራሱ አስተያየት ሲሰጥ ታገኛላችሁ። እግዚአብሔር ብርሃንም ፈጠረ ብርሃንም መልካም እንደሆነ አየ። ውሃን ፈጠረ ውሃ መልካም እንደሆነ አየ። እንስሳትን ፈጠረ መልካም እንደሆኑ አየ ይላል። ሁሉ ነገር እግዚአብሔር የፈጠረው ሁሉ መልካም ነበር። ለእግዚአብሔር መልካም ሆኖ ያልታየው አንድ ነገር ብቻ ነው። አንድ ነገር ደስ አላለውም። እግዚአብሔር ሰው ብቻውን የሆን ዘንድ ምን አይደለም መልካም አይደለም አለና የምትመቸውን ረዳት እንፍጠርለት አለ። በአዳም ላይ እንቅልፍ ጣለበት። ታላቁ ሊቅ ቅዱስ ኤፍሬም ሶሪያዊ አዳም ከዚያ ቀድሞን ተኝቶ አያውቅም ይላል። በአዳም ላይ እንቅልፍ ጣለበት፣ ተኛ። ከአዳም ጎን አንዲት አጥንትን ወሰደ። እንግዲህ የመጀመሪያውን ሰርጀሪ የሰራው ሐኪም እግዚአብሔር ነው። መጀመሪያ አነስቴዚያ ሰጠው፣ አደነዘዘው፣ አስተኛው። ከተኛበት ከጎኑ አንዲትን አጥንት አንስቶ ያችን አጥንት ሰው አድርጎ ሴት አድርጎ ሰራ፣ ወደ አዳምም አመጣት። አዳምን ባያት ጊዜ ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከወንድ ተገኝታለችና ሴት ትባላለ። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል። ሁለቱም ስንት ስጋ ይሆናል? አንድ ስጋ። ይሄ ነው ወንጌሉ። ስለ ቃሉ አምላካችን የተመሰገነ ይሁን። ብዙ ምስጢር ቢኖረውም ጥቂት ነገሮች ብቻ አነሳለሁ። የመጀመሪያው እግዚአብሔር ለአዳም ሚስትን እንዴት ነበር የሰጠው? ምን አደረገ እግዚአብሔር? አዳም ላይ እንቅልፍ ጣለበት። አዳም ተኛ። በተኛበት ሚስት አገኘላል ስለዚህ አንድ ወንድ ሚስት ለማግኘት ምን ማድረግ አለበት? ማለት ተኙና ሞክሩት። አዎ ተኛ ማለት የደብት ተኛ ባትተኛ አታገኝም። እግዚአብሔር ሊለን የፈለገው መተኛት ማለት ሀሳብን ማን ላይ እመጣል ነው። ስለዚህ ሰው ሚስት የሚያገኘው ሴት ባል የምታገኘው፣ ስለተጨነቀ ስላሰበ ሳይሆን ሀሳቡን ማን ላይ ሲተው ነው ማለት ነው እግዚአብሔር ላይ ያለ እንቅልፍ ላይ ነበረ አዳም። ለአዳም ሚስትን አዘጋጀለት እና ወንድሞቻችን፣ የምትጨነቁ በተኛችሁ በትስታችሁ እግዚአብሔር ተመልከቱ። የእግዚአብሔር ስጦታ ነው፣ ሚስት የእግዚአብሔር ስጦታ መሆኗን የሚያሳይ ነው። ሌላው በጣም የሚገርማችሁ አዳም ሀሳብ ቢሰጥ ኖሮ ምናልባት፣ እስቲ ማን ላጋባህ ምን አይነት ሚስት ትፈልጋለህ ቢባል እርግጠኛ ነኝ ምናልባት ከእንስሳት ቆንጆዋን ይመርጥ ይችላል። ያው የፈረደባት እባብ ነች፣ እሷን ላግባ ሊል ይችላል። ከሰው ምርጫ የማን ምርጫ ይሻላል? የእግዚአብሔር ምር፣ ስለዚህ እግዚአብሔር አስተኝቶ ከጎኑ ልባችሁ ይላል የሉቃስ ወንጌል ልባችሁ ስለትዳር በማሰብ እንዳይከብድ ሚስትን የሚያዘጋጅ ባልን የሚያዘጋጅ ማነው? ለምን ሁሉን ያዘጋጀ እግዚአብሔር ስለሆነ። ሌላው በጣም የሚገርመው ለአዳም ከጎኑ አጥንትን አንስቶ ነው ሔዋንን የሰጠው። ከጭንቅላቱ አይደለም ወይ ከእግሩ አይደለም። ሴት ልጅ የተፈጠረችው ከጎን አጥንት ነው። ልብ አድርጉ እግዚአብሔር ሔዋንን የፈጠራት ከአዳም ጭንቅላት ቢሆን ኖሮ ዛሬ ሴቶች ተነስተው ወንዶችን እኔ እኮ የተፈጠርኩት ከምን ነው? እንዲሁም አልተቻለም መሰለኝ አላልኩም እናንተ ነው ያላችሁት። ከእግር ብትፈጠር ኖሮ ደግሞ ዛሬ ወንዶች ተነስተው ሴቶችን አንቺ እኮ የተፈጠርሽው ከምን ነው ባሏት ነበር። ስለዚህ መካከለኛ ከሆነው ከጎን አጥንት፣ ለልብ ቅርብ ከሆነው ከጎን አጥንት ሔዋንን ፈጠረ። ይህ ምንን ያሳያል? ሚስትህ ለልብህ ቅርብህ አድርጋት፣ የራስህ አድርጋት ማለት ነው። ተመልከቱ፣ ሴት ልጅ እንዳትናቅ እንዳትረገጥ፣ የዛሬው ዕለት በተለይ ደግሞ ይሄ የተደረገበት ነው። ወንድ ልጆች እኛ እኮ አንቺ ከእኔ ነው የተገኘሽው፣ ሴት እኮ ከእኔ ነው የተፈጠርሽው እያሉ ሲመኩ ሲኮፈሱ ኖረዋል። ዛሬ ታሪክ የተቀየረበት ቀን ነው። ሴት ተወልዳ ወንድ ክርስቶስን ያስገኘችበት ዕለት ነው። ማናት እቺ ሴት? ድንግል ማርያም ናት። ክብር ምስጋና ይድረሳት። በሆነ የሴቶች ቀን ዛሬ ቢሆን በጣም ጥሩ ነው። ግንቦት ልደታ ተመልክቶ ሴትነት የተከበረበት ዕለት የዛሬው ቀን ነው እና ከአዳም ጎን አንድ አጥንት አንስቶ ሔዋንን ሰጠው። አዳምን ባያት ጊዜ ይላል። እኔ ይሄ አይ ሳይትላ ምናምን የሚባለው ነገር አዳም ላይ ያለ ይመስለኝ ገና እንዳያት ሰው እናትና አባቱ ይተዋል። ምንና ምኑ? አዳም እናትና አባት አለው የለውም። ካፈር ነው የመጣው። ግን ቢኖረኝም ተዋለው አለ። አይ አንዳንዴ ስታየው ሁሉን የሚያስተው አለ፣ ልክ አሁን እንዳረገው ማለት ነው። ልክ ሲያይ የሚያስተው ነገር አለ። ልክ ሲያት ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሁለቱም ስንት ስጋ? እዚህ ጋር ስንት ስጋ ይታያቸዋል? አጥፍሩ መልሱ። ሁለት የታክሲ ሲከፍሉ ስ ሰውን ሁለት ነፍስ አይልም መጽሐፍ ቅዱስ። ሁለት ስጋ ነው የሚለው። ሁለት ነፍስ ያላለው፣ የሚኮነኑት በገዛ ኃጢአታቸው ለየብቻ ነው። ነፍስ ሌላ ጉዳይ። ስጋ ያለበት እግዚአብሔር ትልቅ ምክንያት አለው። የሚስት አካል የባል ነው፣ የባል አካል የሚስት ነው። ከዚህ በኋላ የአያን የሚናገር ሰው፣ እህታችን ራሔልን የሚናገር ሰው አንድ አካልን ነው እየተናገር ያለው የራሱ አካል ስለሆነ ቤተሰብ ጓደኛ ቢሆን እናትና አባቱን ይተዋል፣ ከሚስቱም ጋር ምን ይላል ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ፍቺ እንግዲህ የምንቃወመው ለዚህ ነው። መፋታት ማለት አንዱን ስጋ በቢላ ለሁለት መቁረጥ ማለት ነው። ለዚህ ነው ክርስቶስ መፋታት ተገቢ ነው እንዴ ብለው ሲጠይቁት ሁለቱም አንድ ስጋ ይሆናሉ እንደተባለ አላወቃችሁም? ምን አለ? ምን ማለት ነው? አንዱን ስጋ እንዴት ለሁለት ልትቆርጡት ልትከፍሉት ትችላላችሁ ማለት ነው። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ይጣበቃል ደግሞ የተጣበቀ ነገር ሲላቀቅ ምን ይሆናል? ይጎዳል፣ ይሰበራል። ፍቺ እኮ ይሰብራል፣ ቤተሰብ ይሰብራል፣ ልጆች ይሰብራል። መለያየት ማመጣው መሰበር የለም። ከዚህ ሰውረን እግዚአብሔር። ስለዚህ አንድ ስጋ ይሆናሉ አለ። ሌላው እንደው ቀላል የአማርኛ ጥያቄ ልጠይቃችሁ። ሰው እናትና አባቱን ይተዋል ሲል ወንድ ነው ሴትን ነው የሚመለከተው ይተዋል የሚለው ቃል በአማርኛ ይህ ተዋል ካለ ወንድ ነው ሴት ነው? ወንድ ነው። ታዲያ ሴት ሳትሆም? ወይ መጽሐፍ ቅዱስ ሙሉ መጽሐፍ ነው። መዝሙረ ዳዊት መዝሙር 44 ላይ ደግሞ እንዲህ ይላል፤ ልጄ ወይ ስሚ፣ ኢም ጆሮሽንም አዘንቢ፣ ወገንሽንና የአባትሽን ቤት እርሺ። ረስዒ ሕዝበኪ ወቤተ አቡኪ፣ እስመ ፈተወ ንጉሥ ሥነኪ። ንጉስ ውበትሽን ወዷልና ይላል። ማን ውበትሽን ወዷል? ባልን ንጉስ ይለዋል። ወገንሽን ያባትሽን ቤት እርሺ ይላል። ስለዚህ ባል ንጉስ ነው ማለት ነው። እየሰማችሁ መቼ፣ ሴቶች ይሄን ጥያቄ አይመልሱም። ባል ምንድነው? አይሰማም? እሺ፣ ወንዶቹ መልሱ። ባል ምንድነው? ንጉስ ነው። ሚስትስ ንግስት አደለች? ይቅርታ አርጉልኝ፣ ተቀየሙ ብትፈልጉ። ልባም ሴት ለባሏ ምንድነች? ዘውድ ነች። ዛሬ ዘውድን የጫነ ወንድማችን በእውነት ለዚህ ክብር ስላበቀው እግዚአብሔር ይመስገን። ሚስት ለባሏ ዘውድ ናት። ንጉስን ንጉስ የሚያሰኘው አክሊሉ እንደሆነ ባልንም ባል ሰው ንጉስ የምታሰኘው ሚስቱ ነች፣ አክሊሉ ነች። ለይተህ እንዳናይ እኮ ነው። በሌላ ቦታ ቅዱስ ጳውሎስ ደግሞ የሴት ራስ ወንድ ነው ይላል። የሴት ራስ ማን ነው? ወንድ ነው። ይህን ሲሰሙ እንደ ራስ የተባለው ሴት እግር ናት ማለት እኮ አይደለ፣ አካል ነው ለማለት ነው። አንገት ተቆርጦ ልትኖር ትችላለህ? አትችልም። ስለዚህ ባልም ያለ ሚስት ሙት ነው ማለት የተቆረጠ አንገት ነው ማለት ነው። ከላይ ስለሆነ ይበልጣል ማለት አይደለም። ራስ ምን ይላል? የሴት ራስ ወንድ ነው። ልብ አርጉ፣ የቤተ ክርስቲያን ራስ ክርስቶስ ነው ይልና የክርስቶስም ራስ እግዚአብሔር ነው ይላል። ታዲያ አብና ወልድ ተበላልጠው ነው ወይ የክርስቶስ ራስ የሚባለው? አንድ አካል ናቸው፣ አንድ ስጋ ናቸው ነው። ከኔ ጋር ናችሁ? በሌላ ቦታ ደግሞ ቅዱስ ጳውሎስ ምን ይላል? ሚስቶች ሆይ ለባሎቻችሁ ቤተ ክርስቲያን ለክርስቶስ እንደምትገዛ ተገዙላቸው። ልብ አርኩ ቤተ ክርስቲያን ለክርስቶስ ትሰግድለታለች፣ ትዘምርለታለች፣ ታመልከዋለች፣ ታከብረዋለች። በዛ ደረጃ እናንተ ሚስቶች ሆይ ለባሎቻችሁ ተገዙላቸው፣ ባሎቻችሁን እንደ ክርስቶስ እያቸው ይለ። ይሄ ሲባል ሴት የተጫናት እንዳይመስለን ወንዶችን ደግሞ ያዘዘው ትእዛዝ አለ። ከኔ ጋር ናችሁ እናንተም ሚስቶች ሆይ፣ እናንተም ባሎች ሆይ ለሚስቶቻችሁ፣ ከኔ ጋር በሉ። ባሎች ሆይ ለሚስቶቻችሁ ክርስቶስ ለቤተ ክርስቲያን ያደረገው አድርጉላቸው። ምንድን ነው ያደረገው ለቤተ ክርስቲያን? ክርስቶስ ዘመን ተሃ ለቤተ ክርስቲያን ተጻፋይ አውድ ለቤተ ክርስቲያን ብለህ በአደባባይ በጥፊ ምን አልክ? ተመታ እጅህን ተቸነከርክ፣ ተሰቀል ስለዚህ ሚስት ተገዢ አላት ለባልሽ፣ ባል ደግሞ ለሚስት ሙትላት ነው ያለው። ልብ አድርጉ ሰዎች ሚስት ትገዛ የሚለው ብቻ ነው የሚታያቸው። የባሰ አለ። ባል ደግሞ ለሚስቱ ምን ይበል? ከመሞትና ከመገዛት የቱ ይበልጣል? ለነገሩ አበሻ አስቸጋሪ ነው። ኧረ ከመገዛትስ መሞት ይሻላል ይላል። ብቻ ሁለቱም ከባድ መስዋዕትነት ነው። ይህን ለመፈፀም በእውነት ወንድማችንን እህታችንን ይርዳቸው። ቅዱስ ዮሐንስ አፈ ወርቅ ያለውን ልንገራችሁና አበቃለሁኝ። እንግዲህ ዛሬ ሁለት ከዮሐንስ አፈወርቅ በፊት የእመቤታችን የልደት ቀን ነው። በረከቷ ይደርብን። ድንግል ማርያም ተወለደች ማለት ክርስቶስ ሊወለድ 15 ዓመት ቀረው ማለት ነው። ልክ እሷ 15 ዓመት ሲሞላ ነው የምትጸንሰው። ስለዚህ ክርስቶስ ጸሐይ ከሆነ ዛሬ ሰማዩ የተዘረጋበት ቀን ነው። ክርስቶስ የሕይወት ውሃ ከሆነ ዛሬ ምንጩ የፈለቀበት ቀን ነው። ትልቅ ቀን ነው። ሰርግ ላይ ደግሞ ድንግል ማርያም እንድናነሳ እናደርጋት ከብካብ ንጹሕ ትባላለች እመቤታችን እራሷ የሰርግ ቤት ናት ጉድፍ የሌለብሽ ሰርግ ቤት አንቺ ነሽ ይላታል ቅዱስ ኤፍሬም እንዴት በሰርግ ቤት ባልና ሚስት እንደሚጋቡ አምላክና ሰው በድንግል ማርያም ውስጥ ተዋህደዋል ተጋብተዋል የባል የሚስት ዘመድ እንደሚዋሃድ መላእክትና ሰው አብረው ዘምረዋል አመስግነዋል ሰርግ ላይ ምግብ እንዳለ ስጋው ደግሞ ለሁላችን ምግብ ተደርጎ ተሰጥቷል ስለዚህ ድንግል ማርያምን ክብር ምስጋና ይድረሳት እንላለን ወደ ቅዱስ ዮሐንስ አፈ ወርቅ ስመጣላችሁ ጋብቻን ሲገልጽ እችን ነግርያችሁ ላብቃ። ባልና ሚስት በሉ እስኪ ቁርስ አልተበላም ገብቶኛል። ባልና ሚስት በሉ እስኪ እንደ ዓይንና እንደ እጅ ሁኑ አው ያድርግላችሁ። እንደ ምንና እንደ ምን እንደ ዓይን ብዙ ምርቃት አለ። እኛ የለመነው የአብርሃምና የአብርሃምና የሳራም ትልቅ ምርቃት ነው። የአብርሃም የሳራ ማለት እንደው አልጋ ባልጋ ማለት አይደለም። አብርሃም ደሃ ሆኖ ልባሩ ደሃ ሆኖ ከድንኳን በቀር ምንም በሌለው ሰዓት ሚስቱ ሳራ ተከትለው አብራው ኖራለች። የአብርሃም የሳራ ጋብቻ ያድርግላችሁ ማለት በማግኘትም በማጣት ውስጥም ፍቅርን ይስጣችሁ ማለት ነው። ይስጣችሁ። የሚገርማችሁ ሳራ ከአንድ ሁለት ጊዜ የሀገር መሪ ነገሥታት ሊያገቧት ጠይቀዋት ነበር። የግብፅ ንጉሥ ፈርዖን የጌራራ ንጉሥ አቤሜሌክ ለትዳር ጠየቋት። እረኛውን አብርሃም መርጣ እንቢያለች። አሁን በዚህ ዘመን ቢሆን አንዲት ሴት የአገር መሪ ለትዳር ቢጠይቃት እንቢ ትላለች። አንዴስ እሺ ትል ይሆናል ሁለተኛ ምንድነው የምትለው? አየው አንተ እንደሆነ አትሻሻልም አትለው። የመጀመሪያው ላይ መቼስ ሞከርኩኝ ሳይ አንተ ከብትህን ምትጎትተው በልደነዋል ብለው ትችላለች። ስንቴ ታገሰችው አብርሃም። ሳራ ሁለት ጊዜ ተከተለችው አብርሃም ደግሞ መካን በነበረች ጊዜ እስከ ዘጠና ዓመቷ ድረስ ታግሷታል። እሷ መታገስ አቅቷት እንኳን ከገረዷ እንዲወልድ ስታረገው ታግሷል። የአብርሃም የሳራ ያድርግላቸው። ሁለተኛው ግን እንደ ዓይንና እንደምን እንደምን እንደ እጅ አድርጋቸው ያድርግላቸው ይላል ቅዱስ ዮሐንስ አፈወርቅ። እንዴት እጅ ሲቆስል የሚያለቅ ሰው ማን ነው? ዓይን ሲያለቅስ የሚጠርግለትስ? እንደዚህ ለመሆን ያብቃቸው። በሌላ ስፍራ አንድ መሆናችሁን አትርሱ ይላል ዮሐንስ አፈወርቅ አንድ መሆናችሁን አትርሱ። ሚስት ተነስታ እንደው ይህንን ነገር ያደርግላቸው ለናያያ ሚስት ተነስታ የቤት ዕቃ ሰብስባ ልወጣልህ ነው ካለች፣ ጥርግ በይ ገላገለኝ እንዳትላት። ባይሆን የቀረሽ ዕቃ አለበላት ምንድን ነው ካለች፣ እኔስ በሆን ያንቺ ዕቃ አደለሁኝ። ይህም ፍቅር ያደላቸው፣ የሰማነውን በልቡናችን ያሳድረው።